ሴቶች ግን ምን እየሆናችሁ ነው? ባለቤቱን ታልናቁ አጥሩን አይነቀንቁ አለ። ሐዋ በጣም ባልሽን ንቀሸዋል ማለት ነው። በጣም ተፈታትነሸዋል፣ ንቀሸዋል ማለት ነው። የንቀት ጥግ ድረስ አሳይተሸዋል ማለት ነው። እንዲህ ማድረግ የለብሽም። የልጆችሽን አባት ማለት ነው። ጀማል ግን ለምን ዝም አልከታ? አሰላሙ አለይኩም ረህመቱላሂ ወበረካቱ ድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። ለቻናሉ አዲስ የሆናችሁ ሻር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ ያሳድጉኝ ማለት ነው። ጋዎችዬ እናንተ መሽን ፍትፈታና ከሌ ተጠለፈች ከሌ ተደፈረች የሚለውን የምትፈልጉት እንደኛ አይነት የሰውን ትችት የሰውን ነውርና ብልግና እሌ ፊት የሚወራና የማይወራ ይሄን ነው ወቁ። እዚህ ላይ ስህተት ናቸው እዚህ ላይ ስህተት አይደላቸው እያል የምናርማቸውን አታበረታቱንም ማለት ነው። እንደ ማናቸውም ሾሻል ተከታይ ወይም ሾሻል ሚዲያ ተጠቃሚ እንደ መሆን ያንጻራዊ ዞር ዞር ትል ብዙ ነገር አያለሁ፣ ግን ደግሞ እዚህ ላይ ጭብጥ መረጃ መስጠት አለብኝ አልኩት ላይ አስተሳሰብ ወይም አስተያየት ልሰጥ ዛሬ ተገድጃለሁ ማለት ነው። ጀማል እንግዲህ ሚስቱን በዱቄት አመድ ተቀላት ወደ አመዲነት ተቀይነት ወደ ነጭነት አርጓታል ማለት ነው። በጣም የሚገርም ነው። በነገራችን ላይ አንድ ወንድ ለበሚስቱ አንድ ሴት በባሏ ታልቀናች አይዋደዱም፣ ወይም ማፍቀሯን ወይም ማፍቀሩን በምንድን ነው የሚገለጠው? ይባላል እና ያሁን ያሁን ዘበን ወጣት ባልም ሆነ ሚስትም የቀናት አይሆን የብዴትም ጭምር ነው ማለት ነው። ጥናትም ታይሆን እብዴትም ጭምር ነው። ምክንያቱም ዘበኑም አላስተማመነም ጊዜውም በዛ ላይ ደግሞ አብዛኛውን ሴቱም ወንዱም ሶሻል ሚዲያ ተከታይ ነው። ቲክቶክ፣ ፌስቡክ ወዘተ እዛ የነበረ መልኳን ሌላ መልክ አርጋ ሴቲቱ ወንዱ ይመጣሉ ያንቲያው ያንቲ መለከቱ ይውሉና እቤት ያለችውን ባሏንም ሆነ ሚስቱን ይተዋታል ማለት ነው እና መናቸውም ሴት ወታ ትገባ ማንኛውም ባል ወጥቶት ይገባ። በቃ ሚስት የትነሽ ባል ወይት ወጣሽ ወይገባሽ ማለቱ ግዴታ ነው። ለምን ጊዜው እና ደበኑ አያስተማምንምና ማለት ነው። እና ያው ጀማልን የብልግና ነገር ተገኘብህ ታየብህ ትለዋለች። አዋ ፍች ጠይቃለች። እንግዲህ ፋዋም ፍች አትጠይቂ። ወንድ ልጅ እንግዲህ የትም ውሎ የትም ቢመጣ አንቺም ስራ አድሮ ውሎ ወጥቶ ምን ሰርቶ እንደሚመጣ ጠብቀሽና ተቆጣጥረሽ ፈትሸሽ እንደማታስጠይው ይሄ ተአልሞ የተፈታ ነው። ወንዱም እንደዛው ሴቲቱን ልቦና ታልሰጣ በቀር አንተ ጋውል አድራ ወጣ ብላ ምን ሰርታ ምን አድርጋ እንደምትመጣ አንተም የማታቀው ነገር ነው የሚሆነው። አላህ ልቦና ለሴቲቱም ለወንዱም ቲሰጥ ነው እንጂ ሰውን ሰው ጠብቆ በፍጹም አያዲ ነውም። ጭርስ ክፋትን በቃ ሁር መሆንን ብልሽነትን ጭርስ ይበስባችኋል እንጂ ማለት ነው። ስትጠባበቁ ለሷ ልክ፣ ለሱ ልክ እያላችሁ የፉክክር በራፍ ታይዘጋደረ ታደርጉታላችሁ እንጂ አንተም ጠብቀህ አታዲና እሷም ጠብቀህ አታዲና። በነገራችን ላይ ማሻላህ ነው አንተም እሷም። በዚህ በአሁኑ እርሜ፣ በአሁኑ በወጣትነት፣ በኑሮ ውድነት ቤትህን፣ ትዳርህን፣ ልጆችህን፣ ሚስትህን ፎርገህ ታረብ ሀገር ያልተናነሰ ኑሮ ነው የሚኖሩት ያውር ተነ ሚስቱ ጀማል ተነሚስቱ ነው ተይት ወበር ማን ናርኒቂ ማርኒቂ ቢሉኝ ጀማልንና ዳውድን ታላ ድንቅ ማለት ንፉግነት ነው። ምክንያቱም በጀማልና በዳውድ እርሜ ተናታባቱ ጫንቃ ያልወረደ ጎረምሳ አለ። በጀማልና በዳውድ እርሜ ገና እናትና አባቱ ጋር ጎረምሰነቱን ይዞ የሚቀመቅ ጎረምሳ ነው። እነሱ ግን ማሻላ ተባረካላ ሁለት ልጅ አድርሰው ሚስት ይዘው ጎጆ ይዘው እየኖሩ ነው። እና ደስ ይሉኛል። ያው አነጋገራቸው ላይ ብራንክ ምናምን ቢያስተካክሉ እልይ ፊት የሚደረገውን የማይደረገውን አውቀው ነገ ይሄ ቪዲዮ ለነውር ነው ለልይ ያፍርበታል ብለው አገናዝበው ቢሰሩት ደስ ይላል እንጂ እንደ ጀማልና እንደ ዳውድ ጀግኖች አይቻላቅም። በዚህ ጊዜ ገበሬ በጎተራ በኬሻ ቤቱን በቤት እህል በህል አድርጎ ምን በላ ይሆን። ሰኔ እስከ ሰኔ ዙሪ ገጥሞ ይሆን ይላል ማለት ነው። ወጣቱ ደግሞ እባክህ ተወይ፣ በአሁን ጊዜ ትዳር የለም እባክህ ከእቴ ልጅ ራሴ ባደ ሁሌ ለወልድ ጎጆ ቤት ለእሷ ሻምቦ ለእሷ ቀባል ገዛ ነው እያለ እናትና አባቱ ላይ ሸክም ሆኖ ወይም ደግሞ ማንጅራት መቺ ወይም ደግሞ ሸዋ ሸዋ እየሰሩ የሚስኪኖቹን የአቅመዴካማዎቹን እየኖሩ እየተጠቀሙ ነው። በጀማልና በዲያውዲ እርሜ ያለው ወጣት እንጂ እንደዚህ ማሻላት ተባረካላ ጎጆ ይዘው ሚስቶቻቸውን ትዳራቸውን ቀጥ አድርገው የሚመራ የለም እና ጀማልና ዲያውዲን ያረማርነቅ ንፉግነት ነው። በጣም ነውነ የሚመችው ግን ትንሽ ችግራቸው እልይፊት የሚወራውን የማይወራውን ቢያቁ ብቻ ነው የምለው። እንግዲህ በነበረን ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። አሰላም አለይኩም ረህመቱላ ወበረካቱ። ቪዲዮውን ላይ ሸር፣ ሰበስክራይብ እያደረጋችሁ አበረታት፣ እኛ ሳድጉ። ቀጣይ ቪዲዮ እንገናኝ። ቻው